ጎው እያልክ እኮ ነው ቡቡ በናትህ እኔ እኔ እሺ ያው ደብሮኛል በቃ እኔ አልዋሻችሁም ደብሮኛል እሺ አይደብሮ በቃ እኮ በቃ እኔ አይዞሽ ሃይሚዬ እንግዲህ ያው ቡራ ባንቺ ስለማይደራደር ነው የተናደደውም የከፈውም ብሩክ ባንቺ የሚጨክን አንጀት የለውም። ስለዚህ አይዞን ማለት ነው። ቡራም እንግዲህ ከልቡ ይቅርታ ያደርግልሻል። በስማ ሜምር በጣም ከባድ ነው። ብሩክ በዚህ ልክ እንደዚህ በጣም እንደተቀየመና እንዳኮረፈ ነገሩም ይሄን ያክል በጣም ይሄን ያክል እንደጎደው እና ሀይሚን በጣም ተጸጽታለች ፍጹም ደንግጧል ማለት ነው። እንደዚህ ይሆናል ብለን አላሰብንም ነበረ፣ እንደዚህ ይደበራል ብለን አላሰብ ነበር ብለው ዛሬ እንግዲህ ቦራን ጠርተውት ሀይሚ ተንበርክካ ይቅርታ ጠይቃለች ማለት ነው እና ብሩክ ደግሞ እጅግ በጣም አኩርፏል ማለት ነው። ሰላም ሰላም! ቤተሰብ እንዴት ናችኋለው? ሰላማችሁ ይብዛ በያላችሁበት እያልኮኝ። ውድ የጨረቃ ቤተሰቦች ውሏችሁ እንዴት ነበር? አለን ሰላማችሁ ይብዛልኝ በያላችሁበት እያልኮኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ቤተሰብ እንድትሆኑ እንዲሁም ሰብስክራይብ አድርጉ። እንዳልኳችሁ ቻናሌ እንዴት ነው አደጋ ላይ ነው ማለት ነው። እና የሆነ ማስጠንቀቂያ ተሰጥቶታል ማለት ነው። ስለዚህ ቪዲዮ ላይክ እንድታደረጉ በትትና ጠይቅ አለው ማለት ነው እና ደና እይታ ካለው በቅርቡ ሊለቀቅልኝ ይችላል ማለት ነው። አሁን ላይ በጣም ቀዝቅዟል ቻናሌ ማለት ነው። ለምን ማስጠንቀቂያ ተሰጥቶታል እንዳልኳችሁ ማለት ነው እና ቅድምም በሰራውት ቪዲዮ ተናግሬ ያለው ማለት ነው። ዛሬ እንግዲህ ወደ መጣውበት ሳመራ ወደ ሀይሚና ወደ ነቡራ ነው ማመራ፣ የኔ ውስጥ ይቆይና ማለት ነው እና የምር በጣም ነው። እኔ እንደዚህ አልጠበኩም። የምሬን ነው የምላችሁና ማለት አሁን ከሀይሚ ልጀምር። ሀይሚና ፍጼ እውነት ለመናገር ሰርፕራይስ ለማድረግ ነው ይሄን ነገር ያደረጉት። ሰርፕራይስ ለማድረግ ትንሽ አስደንግጠው፣ ሰርፕራይስ ለማድረግ ይሄን ነገር አደረጉ። ፕራን ፕራንክ አደረጉት እና እነሱ ደግሞ እንዳሰቡት አልመጣላቸውም። ነገሩ ተበላሸ በጣም ማለት ነው። በጣም ከሚባለው በላይ ማለት ነው። እና ሀይሚ እንግዲህ ከሀዋሳ አራት ቀን ነው ምናምን ከመጣች ቆይታ ከመጣች በቃ ሲያይኝ ደስ ይለዋል ሰርፕራይዝ ላድርገው ብላ እሷ ያሰበችውና ብሩክ ደግሞ እንዴት ነው የገጠመው ነገር ምንም አልተገናኘም። በቃ ያልተገናኝተው ገበያ ማለት ይሄ ነው። የምሬን ነው ምላችሁና ፍጽ ራሱ በጣም ደንግጧል። ሀይሚ እንደዛሬ ተጸጽታ አታቅም። ተንበርክካ ይቅርታ ጠይቃለች ከሚባለው በላይ ማለት ነው። ቃልም የገባችለት አለ እክስሃለው፣ የፈለከ ቦታ 250 ሺ ሰብስክራይብ ስትገባ የፈለከ ቦታ ውስጥ አዝናናሃለው ብላ ቪዲዮ ሰርትንትን የመግቢያ ቪዲዮ ሰርታለች ማለት ነው። እና በቃ በአጠቃላይ ሀይሚ ይቅርታ ብላ ተንበርክካ ብሩክን ይቅርታ ብላለች። እሱም ደግሞ መንበርከክ የለብሽም ብሏል። ቡራ በጣም አኩርፏል ማለት ነው። በጣም አኩርፏል ከሚባለው በላይ ማለት ነው። እና አሁን ሁለቱም ጋር እውነት አለ። እውነት ለመናገር እዚህ ጋር አሁን ሀይሚን ሰርፕራይዝ ለማድረግ ነው። ሁሌም ፕራንክ ይሰራሉ እንዴ። ቡራኮ ከዚህ በላይ ሀይሚን ፕራንክ ያደርጋታል እንዴ በጣም ማለት ነው። ከዚህ በላይ ፕራንክ ያደርጋታል ሀይሚን ማለት ነው። ግን ደግሞ ሀይሚ ሰርፕራይዝ ለማድረግ ፈልጋ ነበረ፣ ነገሩ አልሆነም። በቃ እንዴት ነው ነገሩ፣ ተበላሸ ማለት ነው። እሷ እንደዚህ ይሆናል ብላ አላሰበችም። እውነት ለመናገር ፍጼም እንደዚው ፍጼ እንዲው አልተናገረም እንጂ እንደ ዛሬ ሆኖ ደብሮ ተያቅ አንገቱን ደፍቶ የሚያረገው የሚናገረው የሚይዘው የሚጨብጠው ነው የጠፋው ፍጼ ማለት ነው። ለምን ቦራ ደብሮታል የመጨረሻ ማለት ነው። ስለዚህ ሀይሚ ደግሞ በቃ አላሰበችው የአንድ ቀን ፕራንክ ነው። ይቅርታ ብላ ጠይቃለች። ይቅርታ ስጠይቅ ደግሞ ቡራም እሺ፣ ችግር የለም እንደ ሁሌው፣ እሺ፣ ችግር የለም ብለ ይቅርታዋን ተቀብለ እንደ ሁሌውም አቅፋሀት በቃ አላደል፣ ሁሌ እንደምታባብላት ደስ እንዲላት ማለት ነው። እንደዛ ቢያደርግ ደስ ይለኛል። ያው ይቅርታዋን ተቀብሏል። ግን ደግሞ እንዳኮረፈ ነው ብሩክ ማለት ነው እና በነገራችን ላይ ብሩክ አኩራፊ ነኝ ብሎ ተናግሯል እራሱ ማለት ነው። ብሩክ ያው አላደል የዋህ ነው። በቃ ቅን ሰው ነው። የሰው ልጅ በሚወደው ልክ በሚያምነው ልክ ያ ሰው የሆነ ነገር ሆነ ሲባል ውስጡ ሊሰበር ይችላል፣ ሊያዘን ይችላል። ገባችሁ አደለ? ተሎ ያኮርፋል። ብሩክ አኩራፊ ነው፣ እውነት ለመናገር ና ተሎ ነው የሚያኮርፈው። ፊቱ ላ በጣም ነው የሚቀየር፣ በጣም ማለት ነው። አሁን መጀመሪያ ቀን ገና ፍጼ ከቦታጅራ ጅራ ሲመጣ የክላስ ተማሪ አፈቀርኩ ብላ ሀይሚ ፕራንክ ስታደርገው አይታችኋል ፊቱ እንዴት እንደሆነ። በጣም ማለት ነው። እና የው ሀይሚን ስለሚወዳት ስለሚያስብላት ነው። ግን እንደዚህ የሚሆነው ማለት ነው ባልጠበቀው መንገድ ሲሆን ነው እንደዚህ የሚሆነው እና ብሩካም ጥፋት አለ ብዬ አላስብም። ጥፋት አለብል እንኳን ምን መሰላችሁ፣ ማለት በቃ አንዴ ፕራንክ ነው ብላ ትናንት ተናግራለች። ፕራንክ ነው ብላ ከተናገረች ይሄን ያህል መደበር የለበትም ማኩረፍም አለበት ብዬ አላስብም። የተሰማውም ቢሰማውም ያው አይደለ ፕራንክ ነው ብላ ነግረዋለች ማለት ነው ትናንትና ማለት ነው እና ቢያንስ ለወዲያው እንኳን ቢያኮርፍ ቢከፋው ቤትዶ እንዴት ነው ነገሩን ለመርሳት መሞከር ነበረበት። ለምን የአንድ ቀን ፕራንክ ነው፣ ወዲያው ነው ፕራንክ መሆኑን የተናገረችው ማለት ነው። ግን ደግሞ ደግሞ ብሩክ ያው ተሎ ያኮርፋል ማለት ነው። ተሎ ያኮርፋል፣ ተሎ ይናደዳል። እንደዚህ አይነት ሰው ደግሞ ውስጡ ተሎ ይጎዳል። ገባቸዋ ከገባበት ሙድ ለመውጣት በጣም ጊዜ ይወስድበታል ማለት ነው እና ብሩክ ጋ ያለው ይሄ ነው እና ያው ሀይሚን ስለሚወዳት ስለሚሳሳላት ሀዋሳ ስልክ ተደወለልኝ ሲለው ፍጼ በቃ ሀይሚ ምን ሆነች ነው ያለው፣ እና ደንግጧል በጣም ማለት ነው እና በእንደዚህ አይነት ነገር አይቀለድም ነው ያለ። እና ሀይሚ ደግሞ እንደዚህ አላሰቡም ቀለል አድርገው ነበር የመጡ። ሶ ይቅርታ ብላለች። እንግዲህ ቅርታዋን ተቀብሏል። ከልብህ ቅርታዋን መቀበል አለብህ ቦራ ማለት ነው። የምር ሀይሚ በጣም ነው የምትወድህ በጣም ነው የምታፈቅር። ከራስ እንዴት በቃ ምን ልበል? አንድ ሰው አንድን ሰው ከራሱ በላይ ሲወደው በምን ይገለጻል? ሀይሚጋ ያለው እንደዛ ነው እና ብሩክ ደግሞ ከዚህም በላይ አንተ ፕራንክ ታደርጋታለህ የአንድ ቀን ፕራንክ ነው። በዚህ ልክ አንተ አኩርፈህ ራስክንም መጉዳት፣ ሀይሚም ደግሞ እንዲደብራት ማድረግ ሳይሆን ነገሮችን ቀለል ማድረግ አለብህ። በህይወት ዘመን ስትኖር እኮ በጣም ብዙ ፈተናዎችን ሊገጥሙ ይችላሉ፣ በጣም ከባባድ ማለት ነው እና ሶን እነዚያን ፈተናዎች ደግሞ ለመወጣት አንተ ተሎ ውስጥ መሰበር ተሎ ማዘን ተሎ ማኩረፍ ሳይሆን ትዕግስተኛ መሆን በቃ ከዚህም በላይ መታገስ መቻል ነው ነገሮችን ለማለፍ ማለት ነው። እና ቡራጋ እንግዲህ ያው ተሎ ያኮርፋል። ከዚህ አሙር ለመውጣት ደግሞ ጊዜ ይወስድበታል። ይሄ ነው ያለው ነገር። እና ያው ትናንት ስለደነገጠ ነው። ፕራንኩ በጣም ከባድ ነው፣ በጣም ፈታኝ ነው። ሀይሚ ብዙ ነገር ሆናለች ስለተባለ በጣም ነው የደነገጠው እና ስልክ ሲሞክር ደግሞ የማንም ስልክ አይሰራም። ገብቷችኋል አይደል? ለዛም ነው በቃ በጣም ደንግጦ ነበረ። አሁንም ቢሆን እንግዲህ ይቅርታዋን ይቀበላል። ምሳሌ በሎ ሄደዋል ማለት ነው። ያው ስለደበረው ነው እንደደበረው በጣም እንደከፋው እንዳኮረፈ ፊቱ ያስታውቃል። በጣም ማለት ነውና እና ሃይሜ ግን የምሬን ነው እኔ እንጃ። እውነት ለመናገር አንዳንዴ በቃ በህይወታችሁ ውስጥ ስትኖሩ እንዴት ነው ያሰባችሁት ነገር ሳይሆን ያላሰባችሁት ነገር ይሆናል። እና ዛሬ እንደዛ ብላ ሰፍሰፍ ብላ እንዲው አሁን ነው ማዘን ያለብኝ፣ እስካሁን እኮ ቆርስ አልበላም ምሳ ሰዓት እኮ ነው ስትል፣ በጣም ነው ያሳዘነች ማለት ነው። ለምን ምን ያክል በቃ ምን ያክል ለብሩክ እንደምታስብለት እና ምን ያክል እንደምትወደው ማለት ነው። አሁን እዚህ ጋር ብሩክ አያስብላትም እያልኩ አይደለም። ስላሰበላት ስለተጨነቀ ነው የተናደደው። በቃ የብሩክ መልስ ይሄ ነው። ስለተናደደ ስለተጨነቀ ስለሚያስብላት ነው ትናንት እንደዚያ የሆነው። ግን መረጋጋትና ነገሮችን ቀለል አድርጎ ማየት ግድ ነው ለወደፊትም ቢሆን ማለት ነው። ምክንያቱም የሰው ልጅ በህይወቱ ሲኖር በዚሽ ምድር ሲኖር በጣም ከዚህ የበለጠ ፈተና ሊገጥም ይችላል እና ያን ፈተና ደግሞ እንዴት ነው በጥበብ ማለት ነው ለማለት ፈልጌ ነው። ሁለቱም ጋር እንግዲህ ይሄ ነው ያለው የኔ አስተያየት

ፍጼ ደግሞ በጣም ደንግጧል በጣም ማለት ነው ምነው በቀረብኝ ነው በቃ እንደው እንደው ምነው በቀረብኝ ነው ማለት ምክንያቱም ብሩክ እንደዚህ ደብሮት ተከፍቶ ስላየው በጣም ነው የጨነቀው በፍጼ ማለት ነው ሀይሚ ራሱ በጣም ነው የተጸጸተችው በጣም ብዙ ፕራንኮችን ትሰራለች ዛሬ ግን በቃ ደጋግማ ደጋግማ ቡራ ሳይመጣ በፊት ይቅርታ ጠይቃለች በጣም ብዙ ነገር ብላለች ጥፋቴ ነው ብላለች ማለት ነው እና እውነት ለመናገር ሀይሚ ማለት ነው። እዚህም በላይ እኮ ከዚህም በላይ ፕራንክ ትደራረጋላችሁ እና የው እሱ ባልጠበቀው ነገር ስለሆነ ነው እንጂ እንደዚህ በቃ እኔ እንጃ። ሀይሚ ብቻ ፈጣሪ የሆንሽ እግዚአብሔር ካንቺ ጋር ይሁን፣ የልብሽን መሻታይቶ እሱ ይሙላልሽ፣ ጥንካሬውን ያድልሽ። ከዚህም በላይ ማለት ያን ምንም አለልም በቃ ከዚህ በላይ ጥንካሬውን ያድላት። የምር ብዙ ፈተናዎች ይመጣሉ። ያልጠበቀ እየጠበቀችው ቀርቶ ያልጠበቀችው ይመጣሉ እና እሱን ደግሞ የምትቋቋምበትን ፈጣሪ ያድላት ማለት ነው ጎበዝ ናት ጠንካራ ናት በጣም ከሚባለው በላይ ማለት ነው እና ብሩክ እንግዲህ ያው እኔ አኩራፊ ነኝም ብለዋል ራሱ ማለት ነው ሲያኮርፍም እያያችሁት ነው አልፈርድበትም ስለደነገጠ ነው እውነት ለመናገር ስለደነገጠ ነው እና ደግሞ እስኪ እንደዚህ አይነት ነገር ወይም ከዚህ የበለጠ ነገር እንኳን ቢከሰት አንቺ እንዴት እንደምትወጭው አይሻለው አለ ማለት ነው። ቡራ ሀይሚዬ አረበ ደግሞ አረበናትን ጠንካራ ሰው አይደለውም እንደዚህ እንዳታደርግ በእኔና በእኔና ፍፄ ያደረግነው እንደዚህ አስበን አይደለም አንተን ሰርፕራይዝ ለማድረግ ነው። ሌላ ነገር አስበህ ሌላ ነገር እንዳታደርግ ብላለች ማለት ነው። ብሩክ መቼም ቢሆን አይተውም ማለት ነው። መቼም ይሄ ነገሩ